ክልሉ ከሁሉም ክልሎች ሲወዳደር በለውጡ በከፍተኛ ደረጃ የተጠቀመ ነው። ከሰላም አንጻር፣ ከልማት አንጻር፣ ከሕዝብ ነጻነት አንጻር እና ከአገራዊ የልማት ተጠቃሚነት ድርሻውን በማግኘት አንጻር ከፍተኛ ምርታዎች ተገኝተዋል። 34 ዓመታት ውስጥ የነበሩት የክልሉ ሆስፒታሎች ቁጥር ወደ ዘጠኝ ነበሩ። አሁን ኦልሬዲ ወደ አገልግሎት የገቡ ተጨማሪ 11 ጨምረን በሰባት ዓመት የተሰሩ አጠቃላይ ክልሉ ሀያ የሚሰሩ ፈንክሽናል የሆኑ ሆስፒታሎች አሉት እንዲሁም ወደ አስራ ሁለት ስራ ገና ያለጀመሩ በግንባታ ላይ ያሉ በአጠቃላይ ሲደመሩ ከዘጠኝ ወደ ሰላሳ ሁለት ሆስፒታል የሄድንበት ሁኔታ ነው ያለው። የውሃ ተደራሽነት አንጻር ከሀያ ፐርሰንት አካባቢ የነበረውን የመጠጥ ውሃ ተደራሽነት በአማካይ ማለት ነው ገጠርም ከተማም ከመቶ ሀምሳ ፐርሰንት ህዝቡ የውሃ ተደራሽነት ያገኘበት ሁኔታ ነው ያለው። ከ700 በላይ ትምህርት ቤቶች ተሰርተዋል። እንዲሁም መንገዶች ከ1500 በላይ የአስፋልትና ና የጥርጊያ መንገዶች በክልሉ በዚህ በለውጡ ጊዜ ተሰርቷል ማለት ይቻላል። ይሄ የሸቤ ሪዞርት በሁለት ወራት ውስጥ ተጠናቆ ያልቃል። በዛን ጊዜ እንግዲህ በምስራቅ ኢትዮጵያ ውስጥ ከሚገኙ ትላልቅ መስህቦች አንዱ እንደሚሆን ተስፋ እናደርጋለን።